አሰላሙ አሌይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ የፋፊ ኮቻ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ውዶች ይሄ ወደ ቤት መጥቻለውኝ ና ተከራዩም ነበረኝ፣ ተከራዮችም ለቀዋል። ውስጡን እያየሁት በጣም ቆሽሾል ሲሄዱ ራሱ የለውም ነበረ በስልክ ነው እንደሚሄዱም ያው ተነጋግረን ምናም ኪራይ ቤትም የቤት ኪራይ ብር ነበረባቸው አስቀምጠው የሄዱትና ዛሬ መጥቼ ያየሁት ሰብሪናን ይዣት ነው የመጣሁት። ውዶቼ እንግዲህ ሰው የሌለበት ግቢ እውነት ለመናገር በጣም ከምነግራችሁ በላይ እውነት እኔ እንጃ የሆነ ነገር ትሰማኝ ስሜቱን ለእናንተ ይሄ ነው ብዬ ለመግለጽ ራሱ ይከብዳል ማለት ነውና ቤቴ እንደምታዩት በጣም ቃይ ራሱ ዝም ብሎ ነው ተቀምጦ ያለው። ልጄንም ነው ዛሬ ይዣት የመጣሁት። ኢንሻአላህ እስኪ ነገ ቤታችን እናጸዳለን ባላ ፍቅር ማለት ነው እና ቪዲዮ እየሰራሁን እየለቀኩኝ አይደለም ሳብሪም ታማቢ ነበረ ዘጠኝ ወር ክትባት ነበር ያ ነው መሰለኝ ትንሽ ያው ያለሁበት ሁኔታ ተጨማምሮብ ነበረ ማመናሞብ ማለት ነው ኢንሻአላህ ባላ ፍቅር ዶአር አድርጉልኝ እንኳን መልሃ ፍያሩ እንዳርግ ላይ ጫርሶ ይክትባቱ ነው ምን ይሁን አላቀ በጣም በቃ ከምነግራችሁ በላይ በጣም አመዋስ ነበር ማለት ነው ቻል አልহামዱሊላህ የዋት ትንካኛ አይባልም ማለት ነው። የልጅ ግን ምንም አይነት ነገር ከባድ ነው እንጃ። ሁላችሁ ቅመሶት የሚባለው የገባኝ ነውና ከባድ ነው ና ውዶቼ። እንደምታወስ ግቢ በጣም ከከምን ልበላችሁ ሰው የሌለበት ባለቤት የሌለበት ግቢ ቤት በጣም ከባድ ነውና አየሁትና በጣም አዘንኩኝ። ማለት አብዲ በነበረበት አብረን በነበርንበት ታይም ላይ እንደዛ አልነበረምና ምናምን ሳይ የሆነ ነገር ተሰማኝ። ይቻል አልሐምዱሊላ ለበጎ ነው እና እኔና ሰብሪ እንሻአላህ ያው ወደ ቤታችን መጥተናል ማለት ነው። እየተንጫጫን ከእናንተም ጋር እንዲሁም ደግሞ ቤታችንን ፋ እያደረግን እናሳልፋለን ብዬ አስባለሁኝ። እስኪ ውዴች ሸር ላይ ካድርጉልኝ አበረታቱኝ ማለት ነው። አገር ላይ ያው ትንሽ ልጅዛችሁ የሆነ ስራ ለመስራት ትንሽ ስለሚከብድ እስኪ እንሻላ ያቀድኩትም ነገር አለ እስከሚሳካልኝ ድረስ ማማም ትንሽ ከፍ በልልኝ። አሁን ከላይ ላይ ስለማትወርድ ትንሽ ስለሚከብድ ማለት ነው። እንሻላ ብቻ አበረታቱ ነው የምለው። በማንኛውም ነገር ሸርም እያደርጋችሁ አበረታቱን ማለት ነው። ይህን ይመስላል። እውነት ለመናገር ከመግባቴ ነው በቃ ካሜራ እስኪ ልቀርጸው ምናምን አልኩኝና ለእናንተም ሰው ይህን ያክል በቃ ባለቤት ሲኖርበት ነው ማንኛውም ነገር የሚያምረው። ለምን እስኪ ቪዲዮ ሰርች በቃ ማስታወሻም ይሆናል አስቀምጠው ምናምን ብዬ። በእርግጥ አጥር ከታች በኩል በቆርቆሮ ነው እንጂ ያጠርኩት፣ ይሄ በሩ ላይ እንደምታዩት እዛጋ የለውም። ወደ ላይም ስቶ ሄዱም የለውም። እና ግን ያው ያለ ሰው በምንም አይነት ነገር ባለቤት ሲኖር ነው። አሰላሙ አሌይኩም ረመ